ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላም ተመኘሁኝ። እኔ በጣም ሰላም ነኝ። እንግዲህ እንደምታዩት ቪዲዮ ላይ ዛሬ የመጣ ሁላችሁ በጣም ቆንጆ በሆነ ስራ ነው። እንደምታዩት እየቀረጽኩላችሁ ያለሁት ከማጽዳቴ በፊት ሆት ፕሌቴ ምን እንደሚመስል ነው። ይኸው እንግዲህ ቡና ሲፈላበት፣ ወተት ሲፈላበት፣ ኮክ ሲደረግበት በቃ ልክ እንደዚህ ቆሻሻ ይሆናል። እሱን ለማስለቀቅ ደግሞ በጣም ብዙ እንለፋለን። እንደዛም ሆኖ ደግሞ ምናልባት እኛ እንደምንፈልገው ላይ ጸዳልን ይችላል። ግን ልክ እንደ ገዛናት ሻይ አርገን ቆችዬ እንደ በፊቱ አዲስ አድርገን ለማጽዳት እኔ የተጠቀምኩትን ቴክኒክ ነው የማሳያችሁ። ይሄ ቴክኒክ የሚሆነው በትክክለኛ መንገድ እዚህ ኬሚካሉ ያሳየኋችሁ ኬሚካል ላይ ያለውን ኢንስትራክሽን በደንብ በማንበብ እሱን ተከትሎ በማጽዳት ይሆናል ማለት ነው። ሶ መጀመሪያ እንደምታዩኝ ዳይሬክት ላው ላይ እንደዚህ ቀስ እያልኩኝ ማፍሰስ ጀመርኩኝ። እኔ እንደውም እዚህ ጋር አብዝቼዋለሁ። ብዙ ማብዛትም አያስፈልግም። ከዛም በኋላ ትንሽዬ ሆት ወተር የሞቀ ውሃ ታስነኩና ፎጣችሁን እንደዚህ ትቀቡታላችሁ፣ ሁሉም ቦታ ታዳርሱታላችሁ። ሁሉም ቦታ እንዲደርስ ማለት ነው። የቆሸሸውን ቦታ፣ ያልቆሸሸውን ቦታን ያደረስኩ ያለሁት ያ ሁሉንም ለማጠብ ስለፈለግኩኝ ማለት ነው። ከዛ እንደዚህ ሁሉንም ካደረስኩኝ በኋላ በቃ ለአንድ ደቂቃ ለማይሞላ ሆት ፕሌቱን ከፍተዋለሁኝ ማለት ነው። ከፍተዋለሁ፣ አበረዋለሁ ልኩክ እንደምናደርገው አበረዋለሁኝ ማለት ነው። ላይክ ብርት ጥፍት ማለት ነው። ልክ እንደዚህ ቀይ ሲሆንልኝ አብርቼ ወዲያው አጠፋሁት ማለት ነው። እና በቃ ምክንያቱም ቀይ ሲሆን ራሱ እስከሚቀዘቅዝ ያለው ነገር ደግሞ አለ አይደል ላይክ ዋን ቱ ትሪ ሰከንድ ላይክ ብር ተጠፈት ነው ያለኩት ማለት ነው። ከዛም በኋላ ግን አብርቼ ካጠፋው በኋላ ኮምፕሊትሊ ቅስቅዝ እስከሚለው የጠበኩት ማለት ነው። ቅስቅስ ብሎ ሆት ፕሌቴ በደንብ ከቀዘቀዘልኝ በኋላ ያሳዩኋችሁን ስፖንጅ፣ ትንሽ ከላይ ሻካራ ስፖንጅ ነው፣ እሱን የሞቀ ውሃ ትንሽ የሞቀ ውሃ አስነካሁትና ማጽዳት ጀመርኩኝ ማለት ነው ሶ አጸዳዱ እንዴት ነው የሚሆነው ጀንትሊ በሰርክል ሞሽን አጽዱት ነው የሚለው እንደዚህ በክብ ማለት ነው እጃችሁን እንደ ሰርክል እያረጋችሁ ማለት ነው ኦኬ ልክ እንደዛ አጽዱት ነው የሚለው እንደዛ እያደረግኩ ነው እያጸደ ያለሁት እዚህ ጋር ለምንድነው ኢንስትራክሽኑን ለነግራችሁ የፈለግኩት እንዴት መጸዳት እንዴት መገልገል እንዳለብን ኬሚካሉ የተጻፈበትን ለነግራችሁ የፈለግኩት እሱን ሳላነብ ዝም ብዬ ገዝቼ አምጥቼ በራሴ በሆነ ቴክኒክ ሞክሬው ነበረ እና አልሰራልኝም። እንደምፈልገው ኦር መጽዳት እንዳለበት አልጸዳልኝም ነበረ ሻይን አድርጎ ግን፣ አሁን እኔ እዚህ ጋር ቀጥታ እዛ ኢንስትራክሽኑ ላይ እንዳለ ሆኖ ቆንጆ ውጤት ስላገኘሁበት ነው እዚህ ጋር ለእናንተ ላሳያችሁ የፈለግኩት ማለት ነው። አንዳንድ ጊዜ ኬሚካሎችን ኦር አንዳንድ ፕሮዳክቶችን ዝም ብለን ከመቀያየራችን በፊት ለማንኛውም ነገር ስንጠቀም ላይክ ወገ ሜኬት ሹር ላይክ በስነ ስርአት፣ ኢንስትራክሽኑን ተጠቅመን በዛ መልኩ ነው ወይ እየተጠቀምንበት ያለውን ለማለት፣ በዛ መልኩ ነው ወይ እየተጠቀምንበት ብለን ቼክ ማድረግ አለብን። ኦር ደብል ቼክ እንደገና ሁለተኛ ዙር በዛ ነገር ኦር ሶስተኛ ዙርም ሊሆን ይችላል መጠቀም አለብን። ያንን ነገር ከመጣላችን አይሰራም ብለን ማለት ነው እንደዚህ መክራለሁ። ምክንያቱም እኔ ካለፍኩበት ተሞክሮ ማለት ነው፣ ከዚህም በፊት በጣም ብዙ አይሰሩም ብዬ ጣልኳቸው ኬሚካሉ ስላሉ ማለት ነው። እና ልክ እዛ ላይ በተጻፈው ኬሚካሉ ላይ በተጻፈው መልኩ ነው እያጸዳሁ ያለሁት። እና በሚገርማችሁ ሁኔታ የመጨረሻውን ሪዞልት አብረን የምናይ ይሆናል። እንደዚህ አድርጌ በደንብ ካጸዳሁኝ በኋላ ቀጣዩን በኖርማል ጨርቅ ከላይ አነሳ። እያችሁት ቆሻሻ በጣም ነበረ ቆሻሻው እላዩ ላይ የነበረው ማለት ነው። እና አሁን በእንደዚህ ኖርማል በጨርቅ ዋይፕ በምናደርግበት ቆሻሻ እሱን ዋይፕ አረገና ከላይ ቆሻሻውን አነሳለሁ መጀመሪያው ማለት ነው። ውሃ በጣም ብጭርቅ አድርጌ ነበር። ኢቨን በፊት የማጸዳው ውሃ በበዛ ይመስለኛል። የሚለቀው አይደለም እንደምታዩት ነው እንግዲህ። እና ዋይፕ ካደረኩኝ በኋላ ደግሞ የት የት ቦታ እንደቀረ በደንብ የሚያሳይ ነገር ስለሆነ እሱን እንደገና እየተመለስኩኝ የማጸዳው ይሆናል ማለት ነው። ሰው እዚህ ጋር ማብረን መጥፊያው ጋር ትንሽ ቆሻሾች ውስጥ ነበሩ እሱን እንደማንጠቀምበት ጥርስ ብሩሽ አርኬ አድርጌ አጸዳሁኝ። ከዛ እዚህ ጋር ደግሞ እነዚህ ሌደር በሚመሳሰሉ የክችን ክሎዝ የሉም፣ በእንደሱ በንጹ መጨረሻ ላይ ደግሞ እንደገና ዋይፕ አደረኩት ማለት ነው። ከዛ የቀሩ አንዳንድ ትንሽ ነጠብጣቦች ነገሮች ነበሩ። እሱን ለዚሁ ለሆት ፕሌት ተብሎ የተዘጋጀ አለ እና በሱ እየፈቀፈኩኝ በቃ ጥርት አድርጌ ለእናንተ ለማሳየት ስለፈለኩኝ ማለት ነው። ነጠብጣቦቹን በእንደዛ አይነት መልኩ አጸዳኋቸው። ከዛ መጨረሻ ላይ እንደምታየውም በሶፍት ነው እያጸዳሁ ያለሁት፣ በኖርማል ኪችን ሶፍት ማለት ነው። ሻይን እንዲያደረግልን ልክ እንደመስታወት ማለት ነው። በቃ ምንም አይነት የጉም አይነት ምልክት እንዳይኖረው በመስታወቱ በሶሪ በሶፍቱ በደንብ ባጸዳሁት። ያው እዚህ ጋር ቪዲዮ ላይ ገብቶላችኋል። እንደ ነጠብጣቡ የቀረውን በዚህ ፍቅፍቅ እያደረግኩኝ ያነሳውን ማለት ነው። ብዙ ሳሆን አንድ ላይ ትንሽ ትንሽ እዬ ማለት ነው። ይሄ ለዚሁ ፐርፖስ ተብሎ የተዘጋጀው ነው። ምንም ሆት ፕሌታችሁን የሚጎዳ ነገር የለውም ማለት ነው። በጣም ንጹህ ነበር። ያው ኔ ለእናንተ በደንብ ፐርፌክት አድርጌ ማሳያት ስላፈለግኩኝ ነው። እና በእንደዚህ አይነት መልኩ ጨርሻ ያለሁኝ ፋይናል ቪዲዮ ነው ለእናንተ የምቀርጸው ማለት ነው። ሰው እንደምታዩት ቪዲዮ ላይ እንደሁም በደንብ አይታይም። ፐርፌክት ነው ከላይ ያለው መብራት ሪፍሌክት ስላደረገ ብዙም አልገባለኝም እኔ እንደምፈልገው ግን፣ በቃ ፐርፌክት ሆኖ ነው የተጸዳው ሻይን ልክ አዲስ እንደገዛችሁት ማለት ነው። ሰው ይሄ ቪዲዮ በጣም ይጠቅማቸዋል ብዬ አስባለሁ። ይሄ ኬሚካል በምትኖሩበት ሀገር ካለና ለማጽዳት የተቸገራችሁ ካላችሁ ኢትስ ፐርፌክት። በጣም ቀላል ነው ለማጽዳትም። ኢንስትራክሽኑ በጣም ቀላል ነው። ለእናንተም ቀላል ነው ለማጽዳት ሀይሊ ሪኮመንድ የማደርገው ኬሚካል አለው ለእንደዚህ አይነት ሆት ፕሌት ላላችሁ ሰዎች ማለት ነው። ሶ እኔ በጣም ደስተኛ ነኝ። በጣም ቀላል አድርጎ ነው የሚያጸዳው። ወተትም ሆነ ምንም ነገር ገንፍሎ ሲቆሽሽባችሁ ወዲያውኑ ልክ እንደዚህ ብታጸዱት ፐርፌክት ነው የሚሆንላችሁ ማለት ነው። የዛሬ ቪዲዮ ይሄንን ይመስል ነበረ። እንደወደዳችሁን እንደምትጠቀሙበትም ተስፋ አደርጋለሁኝ። ለሌሎችም ሼር ታደርጉ ዘንድ በትትና ጠይቃለሁኝ። እጅግ አድርጌ አከብራችኋለሁ። በጣም ወዳችኋለሁ። ስለምታበረታቱኝ ስለምትሰጡኝ ላይክ ኮመንት እጅግ አድርጌ ላመሰግናችሁ ወዳለ